የቄስ ጾም ነውን? ስለምንስ የቄስ ጾም ነው ተባለ? የሚለውን ልናውቅ ያስፈልጋልና አጠራ አድርገን እንማማራለን። ይህንንም ብቻ ሳይሆን ደግሞ ሐዋርያት ይህንን ጾም ስለምንጾሙ እኛስ ይህንን ጾም ስለምንድን ነው የምንጾመው የሚለውንም ጭምር አጠራ አድርገን እንማማራለን ማለት ነው። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጥን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ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 ጾም ማለት በጾም ወቅት ስጋ ነክ ምግቦችንም ሆነ ወተትን፣ ቂቤን የመሳሰሉትን የምግብና የመጠጥ አይነቶችን መለወጥ ብቻ አይደለም። እነዚህን የምግብና የመጠጥ አይነቶችን መለወጥ ብቻ ሳይሆን የምንወደውን የስጋ ፍላጎት ስለ እግዚአብሔር ብለን መተው ማለት ነው። ጾም ማለት ልብ በል ወገኖቼ፣ ራስን መግዛት በክርስቲያናዊ ሕይወት ውስጥ ትልቅ ዋጋ እንዳለ ሁሉ አንድ ሰው የስጋ ፍላጎቱን ወይም ደግሞ የዓለም ምኞቱን ትቶ እግዚአብሔርን እያሰበ የሚጾም ከሆነ በፈጣሪ ዘንድ ተቀባይነት አለው። አለበለዚያ ግን ቤተ ክርስቲያናችን ስላወጀችልን ብቻ ሰዎች ስለጾሙ ብቻ ሌሎች ሰዎች ሲጾሙ እኔ ሳልጾም ስቀር ሰው ምን ይለኛል እያለ የሚጾም ከሆነ ግን ጾሙ ተቀባይነት የለውም። ነገር ግን የዓለም ምኞቱን የሥጋ ፍላጎትን ትቶ እግዚአብሔርን እያሰብ የሚጾም ከሆነ ጾሙ ተቀባይነት አለው ማለት ነው። ጾም ለእግዚአብሔር ያለንን ታዛዥነት የምንገልጽበት የፍቅር መገለጫችን ነው። ስለዚህ ይህንን ጾመ ሐዋርያትን ወይም ደግሞ ሰኔ ጾምን ስንጾም በተሰበረ ልብ ሆነ ልንጾም ያስፈልጋል። ሁለመናችን ልጾም ያስፈልጋል። ሁለመናችን ስንል ለምሳሌ ዓይናችን ልጾም ያስፈልጋል። ዓይናችን ከምንድን ነው የሚጾመው ስንል ክፉ ነገርን ከማየት። ጆሮአችን ልጾም ያስፈልጋል። ከምንድን ነው ጆሮአችን የሚጾመው ስንል ደግሞ ክፉ ነገርን ከመስማት ወይም ደግሞ ሰውን ከማማት። አፋችን ልጾም ያስፈልጋል። ከምን ይጾም ካልን ከመሳደብም ሆነ ክፉ ነገርን ከማውራት። እጃችን ልጾም ያስፈልጋል። ከምን ካልን ደግሞ ከመስረቅም ሆነ ሰውን ከመደብደብ እግራችን ወይም ሊፆም ያስፈልጋል። ከምን ካልን ደግሞ ከኃጢአት ቦታዎች ከመሄድ፣ ለምሳሌ ከጭፈራ ቤት፣ ከዳንኪራ ቤቶች ከመሄድ አዎ ሊታቀብ ሊጾም ይገባል ማለት ነው። ሁለመናችን ነው ሊጾም የሚገባው እንጂ በሆዳችን ብቻ የጾምን። አዎ አንደበታችን ክፉ ነገርን የሚያደርግ ከሆነ አካላችን ክፉ ነገርን የሚያደርግ ኃጢአትን የሚሰራ ከሆነ አዎ ጾም ጸሎታችን ተቀባይነት አይኖረውም። ስለዚህ ስንጾም ሁለመናችን ሊጾም ያስፈልጋል። ጆሮአችን፣ አይናችን፣ እግራችን፣ እጃችን፣ ሁለመናችን ሊጾም ያስፈልጋል ማለት ነው። ይህንን ጾም ሐዋርያትን ሁላችንም በተሰበረ ልቦናን ልንጾም ያስፈልጋል ማለት ማለት ነው። በየዓመቱ በዕለተ ሰኑይ ብቻ ወይም ደግሞ ሰኞ ቀን ብቻ የሚጀምሩ ሶስት አጽዋማት አሉ። ከነዚህ ከሶስቱ አጽዋማት መካከል አንዱ ጾመ ሐዋርያት ነው። ሰኞ ቀን ብቻ የሚገቡ አጾማት አሉ። አብይ ጾም፣ ጾመ ሐዋርያትና ጾመ ነነዌ ናቸው። እነዚህ ሦስቱ አጾማት ምንጊዜም ቅበላቸው እስከ ዕለተ እሁድ ድረስ ነው። የሚገቡት ደግሞ ሰኞ ቀን ነው። በየትኛውም ዓመት ላይ ቢውሉ ዕለታቸውን አይለቁም ማለት ነው። ምናልባት የሚገቡበት ቀን ቁጥሩ ከፍና ዝቅ ሊል ይችላል እንጂ የሚጀምርበት ዕለት ግን ዕለተ ሰኞ ነው ማለት ነው እንግዲህ ጾመ ሐዋርያት ቤተ ክርስቲያናችን ዕድሜያቸው ለጾም የደረሱ ምእመናን በሙሉ እንዲጾሟቸው ካወጀቻቸው ከሰባቱ የአዋጅ አጽማት መካከል አንዱ ነው። ከዚህም በተጨማሪ ታዲያ ይህ ጾመ ሐዋርያት በጌታችንና በአምላካችን በኢየሱስ ክርስቶስ አንደበት ቀን የተቀጠረለት፣ ትንቢት የተነገረለት፣ ምሳሌ የተመሰለለት ጾም በመሆኑ ከአጽማት ሁሉ ለየት ያደርገዋል። አንዳንድ ሰዎች ግን የቄስ ጾም ነው ይህንን ጾም ቄሶች ብቻ ናቸው የሚጾሙት፣ ይህንን ጾም አልጾምም እያሉ ሲያናንቁ እንመለከታለን። እንደውም ይህ ጾም አዎ በጌታችን በራሱ አንደበት ቀን የተቀጠረለት ትንቢት የተነገረለት ምሳሌ የተመሰለለት ጾም ስለሆነ ከሌሎቹ አጾማት እንደውም ለየት ያደርገዋል ማለት ነው። ይህንን ደግሞ በደንብ ልናውቅ ያስፈልጋል። ጌታችን ስለዚህ ጾም ትንቢት በመናገር ምሳሌ በመመሰል ሰፊ ትምህርት ሰጥቷል፣ አስተምሯል። ይህንን ሰፊ ትምህርት ያስተማረው የሰጠው መቼ ነው ስንል፣ ፈሪሳውያን ወደ እርሱ ቀርበው ጥያቄ በጠየቁት ጊዜ ነበረ። ምን አይነት ጥያቄ ነው የጠየቁት ስንል፣ ደቀ መዛሙርት የማይጾሙት ስለምንድን ነው ብለው በጠየቁት ጊዜ ማለት ነው። ይህንን ጥያቄ ፈሪሳውያኑ ወደ እርሱ ቀርበው በጠየቁት ጊዜ እርሱም ደግሞ መልሶላቸዋል። በመልሱ ውስጥ ደግሞ ስለዚህ ስለ ታላቁ ስለ ሐዋርያት ጾም ወይም ደግሞ ስለ ሰኔ ጾም አዎ በደንብ በስፋት አስተምሯል ተናግሯል ማለት ነው። ምን ብሎ ተናገረ ስንል፣ አው እርሱ ሲመልስላቸው እንዲህ አለ፣ ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣሉ፣ በዚያን ጊዜ ይጾማሉ ብሎ ጌታችን ስለዚህ ስለ ታላቁ ስለ ጾመ ሐዋርያት ተናግሯል ማለት ነው የማቴዎስ ወንጌል ምዕራፍ 9 ቁጥር 14 ጀምሮ ስትመለከቱ እንደምታገኙት ልብ በለ ወገኖቼ፣ እዚህ የመጽሐፍ ቅዱስ ክፍል ላይ የምትመለከቱት ጌታችን ሲመልስላቸው፣ ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያ ጊዜ ይጾማሉ አለ። ስለ ጾመ ሐዋርያት የተነገረ የትንቢት ቃል ነው። ይህ ቃል ይህ የአመላካዊ ቃል ጾሙ ስለሚጀምርበት ወራት ቀጠሮ ይሰጣል። ይህም ጾም የሚጾመው ታዲያ አዎ ሙሽራው ከእነርሱ ከተወሰደ በኋላ ነው። ያም ጊዜ ደግሞ መቼ ነው ስንል ሙሽራው ከተወሰደ በኋላ ማለት ጌታችን መድኃኒታችን የሱስ ክርስቶስ ወደ ሰማይ ካረገ በኋላ ማለት ነው። በቤተ ክርስቲያን ውስጥ አዎ ጾመ ሐዋርያት ከዕርገት በኋላ የሚጀምረው በዚህ መጽሐፍ ቅዱሳዊ ቃል ምክንያት ነው ማለት ነው። ይህ ጾመ ሐዋርያት ወይም የሰኔ ጾም ከዕርገት በኋላ በአስረኛው ቀን በዓለ ጰራቅሊጦስን ካከበርን በኋላ በማግስቱ የሚጀምር ታላቅ ጾም ነው። ይህም ደግሞ መጽሐፍ ቅዱሳዊ ነው። ቤተ ክርስቲያናችን ምን ያህል መጽሐፍ ቅዱሳዊ መሰረት ያላት መሆኑን የሚያሳይ ቃል ነው ይህ ቃል ማለት ነው። ልብ በሉ ወገኖቼ፣ ሐዋርያት የመንፈስ ቅዱስን ጸጋ ከተቀበሉ በኋላ ድኅረ ጰራቅሊጦስ ይህንን ታላቁን ጾመ ሐዋርያትን ወይም ደግሞ ሰኔ ጾምን ጾመዋል። ለምንድን ነው የጾሙት ስንል ስለ ሁለት ዓላማ ነው ይህንን ጾም የጾሙት። አንደኛው ስለተሰጣቸው ጸጋ መንፈስ ቅዱስ አምላካቸውን ለማመስገን ነው። ሁለተኛው ደግሞ በዓለም ሁሉ ዞረው ለሚሰብኩት ወንጌል ራሳቸውን ለማዘጋጀት ነው። ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ መጾማቸው ጌታችን መድኃኒታችን የሱስ ክርስቶስን አብነት አድርገው ነው። ይህንን ስንል ታዲያ ጌታችን የቱ ጋ ነው አብነት የሆናቸው መንፈስ ቅዱስ ወርዶ ከዛ በኋላ የቱ ጋ ነው ጌታችን ጾምን የጾመ የሚለው ልናውቅ ያስፈልጋል። ሐዋርያቱ ጌታችንን አብነት አድርገው ይህንን ጾም ስለጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ በማዮርዳኖስ በእደ ዮሐንስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ጌትነቱን ለመመስከር ከወረደ በኋላ ጌታችን ሳይውል ሳያድር ወደ ገዳመ ቆሮንጦስ ሄዶ በዚያ አርባ መዓልትና አረባ ሌሊት ጾሟል። ልብ በለው ግኖቼ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሳለ የሚያደርጋቸው እያንዳንዲቷ ነገር እኛን ለማስተማር ለእኛ አብነት ለመሆን ነውና ጌታችን አርባ መዓልትና አርባ ሌሊት የጾመው ሳይውል ሳያድር፣ አዎ መንፈስ ቅዱስ በርግብ አምሳል በእርሱ ላይ ጌትነቱን ለመመስከር ከወረደ በኋላ ነው። ደቀ መዛሙርቱ ወይም ደግሞ ሐዋርያቱም ደግሞ እርሱን አብነት አድርገው ኃይል የሆናቸው ዘንድ ጸጋ መንፈስ ቅዱስን በበዓለ ጰራቅሊጦስ ዕለት ከተቀበሉ በኋላ አው ጾምን የሥራቸው መጀመሪያ ሁሉ አድርገው ጾመውታል ማለት ነው። ልብ በሉ። በዚህም መሠረት ታዲያ የሐዋርያት ጾም የሚጀምረው ከጰራቅሊጦስ ማግስት በዕለተ ሰኑይ ነው ማለት ነው። ወይም ደግሞ ሰኞ ቀን ነው ማለት ነው። ይህ ማለት በዓለ ትንሣኤን ባከበርን በአርባኛው ቀን ዕርገትን እናከብራለን። ዕርገትን ባከበርን በአስረኛው ቀን ደግሞ በዓለ ጠራቅሊጦስን እናከብራለን። በዓለ ጠራቅሊጦስን የምናከብረው መንፈስ ቅዱስ ለሐዋርያት የወረደበትን ታላቅ በዓል ነው የምናከብረው። ስለዚህ ይህ በዓል በዓለ ጠራቅሊጦስ በዓለ ትንሣኤን ባከበርን በሐምሳኛው ቀን በዓለ ዕርገትን ባከበርን ደግሞ በአስረኛው ቀን የሚከበር ታላቅ በዓል ነው መንፈስ ቅዱስ ለሐዋርያት የወረደበት ስለሆነ ሐዋርያቱም ደግሞ መንፈስ ቅዱስን ከተቀበሉ በኋላ በማግስቱ አዎ ጾምን የሥራቸው ሁሉ መጀመሪያ አድርገው ጾመውታል ማለት ነው። እኛም ዛሬ ለምሳሌ የዘንድሮ የ2017 ዓ ም በዓለ ጰራቅሊጦስ ሰኔ አንድ ቀን በዕለተ እሁድ እናከብራለን። በማግስቱ አዎ ሰኔ ሁለት ቀን ሰኞ ቀን ጾመ ሐዋርያት ወይም ደግሞ የሰኔ ጾም ይጀመራል፣ እንጾማለን ማለት ነው። ሐዋርያቱ እንዳደረጉት ነው የምናደርገው። ይህ ጾም የሚፈታው ታዲያ ሐምሌ አምስት ቀን ነው። ሐምሌ አምስት ደግሞ ቅዱስ ጳውሎስና ቅዱስ ጴጥሮስ በሮም አደባባይ ሰማዕትነትን የተቀበሉበት ዕለት ነው። እስከዚያ ዕለት ድረስ ይህንን ጾም እንጾማለን ማለት ነው። ቅድስት ቤተ ክርስቲያናችንም ታዲያ ልጆቿ የሐዋርያትን በረከት ያገኙ ዘንድ ከሰባቱ የአዋጅ አጾማት መካከል አንዱ አድርጋ ሁሉም ምእመናን እንዲጾሙት ይህንን ጾም አውጃልናለች ማለት ነው። በዚህ በጾመ ሐዋርያት ላይ የሐዋርያት ክብራቸውና አገልግሎታቸው ይታሰባል። ይህንን ጾም እኛ ምእመናን የምንጾመው የሐዋርያትን በረከት ለመላበስ ነው። እነርሱ ድል ያደረጉትን ዓለም እኛም ድል እንድናደርግ እንድናሸንፈው አምላካችንን ለመማፀን ነው። በዚህ ጾም ሐዋርያት ሁሉን ትተው ጌታችንን መከተላቸው፣ ዓለምን ዞሮ ማሰማራቸውና ስለ ስሙ ብዙ መከራ ስቃይ መቀበላቸው ይዘክራል። እኛም የእነርሱን በረከት እናገኝ ዘንድ እንጾማለን ማለት ነው። አንዳንድ ሰዎች ይህ ጾም ጾመ ሐዋርያት የሰኔ ጾምን ብዙ ሰዎች አይጾሙ ለምንድን ነው ማትጾሙ ሲባሉ ደግሞ አይ እርሱ የቄስ ጾም ነው። የቄስ ጾም ደግሞ ቄሶች ናቸው የሚጾሙት። ስለዚህ እኔ ቄስ አደለውም የቄስን ጾም አልጾምም ብለው ምክንያት የሚደረድሩ ሰዎች አሉ። ወገኖቼ፣ ሌላ ምንም አይነት ማብራሪያ ውስጥ ሳንገባ በእውነት ዘመናችን ጾም የማንጽሁበት ዘመን ነው ወይ ወደ ፈጣሪ ማናለግስበት ዘመን ነው ወይ? ይህንን ጥያቄ ሁላችን ልንመልስ ያስፈልጋል። አንዳንድ ሰዎች እንደውም የትኛውንም ጾም አይጾሙም። አብይ ጾምን እንኳን የማይጾሙ አሉ። ሌሎችንም ጾሞችን የማይጾሙ አሉ ለምንድን ነው ማትጾመ ተብሎ ሲጠየቅ፣ ግን አይ እኔ እኮ ጾመ ነነዌ ወይም ብቻ ነው የምጾመው፣ አይ እኔ እኮ ፍልሰታን ብቻ ነው የምጾመው እያሉ የሚያማረጡ ሰዎች አሉ። ቀድሞውኑ ጾምን እንድናማረጥ ማን ነው መብቱን የሰጠን? ቅድስት ቤተ ክርስቲያናችን ሰባቱንም የአዋጅ አጽዋማት ግዴታችን አድርጋ ነው እንድንጾም ያወጀችልን። ምክንያቱም እኛ እንድንበቃ እንድንጸድቅ ስለምትፈልግ ወደ እግዚአብሔር እንድናነባ ወደ እግዚአብሔር እንድንቀርብ ስለምትፈልግ ነው ቤተ ክርስቲያናችን የደነገገችልን እነዚህን አጽዋማት እኛ ግን አይ ይሄንን ነው ጾሙ ይሄንን እያልን ምናማረጥ ሰዎች አለን የትኛው ዘመን ላይ ሆነን የትኛው ይሄ ተንደላቀን የምንኖርበት በደስታ የምንኖርበት ምንም ሐዘን የሌለበት ኑሮ ላይ ሆነን ነው ከእግዚአብሔር ጋር በፍቅር ሆነን የምንኖርበት ዘመን ላይ ሆነን ነው ጾምን ማንጾመው ወገኖቼ ቆም ብለን ልናስብ ያስፈልጋል ዘመናችን እኮ ወንድም ወንድሙን የሚገልበት ዘመን ነው። ሕፃናት ልጆች በግፍ የሚገደሉበት ዘመን ነው። በየቦታው በየጫካው፣ በየዱሩ አዎ የሰው ልጅ እየረገፈ ያለበት ዘመን ነው። ደም እንደ ውሃ እየፈሰሰ ያለበት ዘመን ነው። ምናልባት እኔና እናንተ ሰላም ያለበት ቦታ ላይ ልንኖር እንችል ይሆናል፣ ጥቂት ሰላም ያለበት ቦታ ላይ ነገር ግን ብዙዎች እኮ ወጥተው መግባት ያልቻሉበት ዘመን ነው ወገኖች፣ ይህ ዘመናችን። ታዲያ በዚህ ክፉ ዘመን ላይ ሆነን እንዴት ብለን ነው ወደ ፈጣሪ ማናለግሰው ወደ ፈጣሪ ማናነባው ማንጽሞ ማንጸልየው? እንዴት ብለን ነው ጾምንስ የምንመርጠው? እየተማረን እንኳን ለመቀበል ፈቃደኞች ያሉን ሰዎች አለን። አሁንም የቄስ ነው ብለን ብቻ ድምድም አድርገን ቁጭ ያደረገን ሰዎች አለን። እየተነገረን እንኳን ማለት ነው በመሰረቱ ይህ ጾመ ሐዋርያት ወይም ደግሞ የሰኔ ጾም የቄስ ነው የተባለበት ምክንያት ለምንድን ነው የሚለው ልናውቅ ያስፈልጋል። ይህ ቄስ ጾም ነው የተባለበት ምክንያት ሐዋርያት ቄሶች ስለሆኑ ነው። ሐዋርያቱ የጾሙት ጾም ነው። ሐዋርያቱ እንደ ጾሙት ደግሞ እኛም ጾመን የሐዋርያትን በረከት ልንላበስ፣ እነርሱ ድል ያደረጉትን ዓለም ድል ልናደርግ ያስፈልጋል ብለን ልንጾም ይገባል እንጂ ሐዋርያቱ ቄስ ናቸው። ስለዚህ ቄሶች የጾሙት ጾም ስለሆነ አሁንም በዘመናችን ያሉ ቄሶች ብቻ የሚጾሙት ጾም ነው ማለት እንዳለው ልናውቅ ያስፈልጋል። የቄስ ጾም ነው የተባለበት ምክንያት ሐዋርያት ቄሶች ስለሆኑ ነው እንጂ አሁንም በዘመናችን ያሉ ቄሶች ብቻ የሚጾሙት ጾም ነው ተብሎ አይደለም። የቄስ ጾም ነው የሚለው ጥያቄ ከብዙ ሰዎች ዘንድ የሚነሳ ጥያቄ ነው። ብዙ ምዕመናን የሰኔ ጾም አይጾሙ ለመጾም የሚፈልጉትንም ደግሞ አዎ ይህ ቄስ ጾም ነው እያሉ ሲነቅፉ ይታያሉ። ነገር ግን ይህ ጾም ከሰባቱ የአዋጅ ጾማት መካከል አንዱ ነው። ቅዱሳን ሐዋርያት ጌታችንን ምሳሌ አድርገው የጾሙ ጾም ነው። እኛም እነርሱን አርአያ አድርገን አብነት አድርገን ልንጾም የሚገባ ታላቅ የበረከት ጾም ነው። ዛሬ ዛሬ ግን ብዙ ሰዎች ትተውት ቀሳውስት ብቻ የሚጾሙት ነው ይላሉ። ወገኖቼ ለራስ የከበደን ነገር በሌላው ላይ መጫን ተገቢ አይደለም። ካላወቁ ለማወቅ መማር፣ አውቆ ከማጥፋት ደግሞ መቆጠብ ተገቢ ነገር መሆኑን መዘንጋት አይገባም። እኛ ይህንን ጾም የምንጾመው የሐዋርያትን መረከት ለመላበስ እነርሱ ድል ያደረጉትን ዓለም እንድናሸንፈው ነው እንጂ ቀሳውስት ብቻ የሚጾሙ ጾም አይደለም። ይህ ቤተ ክርስቲያናችንም ደግሞ በክህነት ደረጃ ለያይታ፣ ይህ ለምዕመናን ይህ ደግሞ ለቄሶች ይህ ደግሞ ለጳጳሳት እያለች ከፋፍላ ያወጀችልን ጾም የለም። ስለዚህ ሁላችንም በተሰበረ ልብ ሆነን ይህንን ታላቁን የበረከት ጾም ልንጾም ያስፈልጋል። ወገኖቼ እንግዲህ የጾም ሃይማኖታዊ ትርጉም ፈጣሪን መለመኛ ከኃጢአት ቁራኛ መላቀቂያ መሳሪያ ስለሆነ በጾም ወራት ለአምሮት ለቅንጦት የሚበሉ ወይም ደግሞ ለመንፈሳዊ ኃይል ተቃራኒ የሆኑ የአልኮል መጠጦች፣ ስጋና ቅቤ፣ ወተት፣ እንቁላል የመሳሰሉ ነገሮችን ማራቅ ታዟል። ይህ ማለት ለስጋችን የሚጠቅሙ ነገሮችን በአጠቃላይ ለቅንጦት የሚበሉ ነገሮችን በአጠቃላይ አዎ ማራቅ እንዳለብን በዚህ በመጽሐፍ ቅዱሳችን ላይ ተመዝግቦ እናገኛለን። የሱ ጋ ነው መጽሐፍ ቅዱስ ላይ የተመዘገበው የሚለውን ስንመለከት ደግሞ በመዝሙረ ዳዊት መዝሙር መቶ 8 ቁጥር 24 ላይ እንዲህ የሚል ቃል እናገኛለን። ጉልበቶቼ በጾም ደከሙ፣ ስጋይም ቅቤ ከማጣት የተነሳ ከሳ ይላል መዝሙረኛው ልበ አምላክ ቅዱስ ዳዊት። ይህንን ቃል ስትመለከቱ ጉልበቶቼ በጾም ደከሙ ስለዚህ እኛ ምን ማድረግ አለብን ማለት ነው? ጉልበቶቻችንን ሰውነታችንን በጾም ልናደክም ያስፈልጋል። ስጋይም ቅቤ ከማጣት የተነሳ ከሳ ይላል። ስጋችንንም ደግሞ አድክመን አዎ የሚጠቅመውን ነገር ለስጋ የሚጠቅመውን ነገር ሁሉ ከልክለን ልናከሳ ያስፈልጋል። ዋናው ነገር ጾም እንጂ መብል ወደ እግዚአብሔር አያቀርብንም። ብንበላም የምናተርፈው፣ ባንበላም የሚጎዳን ነገር የለም። ከአዳም ጀምሮ መብል ሲጥል እንጂ ሲያነሳ አላየንም። ወገነች ጾሙን ከኃጢአት በመራቅ ለራስ ያሰብነው ለነዳያን በመስጠት ጾም ከጸሎት ጋር ሲሆን ጸጋን እንደ ሐዋርያት ያሰጣልና ደግሞ በጸሎት በመትጋት በስግደት ወደ እግዚአብሔር በፍጹም ልብ በመመለስ ልንጾመው ይገባል ማለት ነው ስለዚህ ይህንን ጾመ ሐዋርያትን ሁላችንም በተሰበረ ልብ እንድንጾም እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳል። ስለዚህ ይህንን ጾመ ሐዋርያትን ለምንድን ነው የምንጾመው፣ ሐዋርያቱ ለምን ጾሙት እኛ ስለ ምንድን ነው የምንጾም የሚለውን ከብዙ በጥቂቱ አጥር አድርገን ተማምረናል። እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስምረን ቢሆን እኛ ያወቅነውን አሳውቅን ቢሆን ኖሮ ማንም ሀብተውን ልናስብ መከር ስናሳታ ማህተብ ባንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስምር ያወቅነውን ስለማናሳውቅ ብዙዎቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁ አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን ልናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምህሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱ መጫን እኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው ያልኩት አይደለም። ይህንን ካደረጋችሁ ሁለት ዕለት ከዚህ የሚለቀቁ አስተምህሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምህሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምህሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱ መጫን እኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳጠብቆ ያስተማረን የመከረን የገሰጸን የአባ አምላክ አመላክሎ እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝና